አርፈ የምትገዛ ከሆነ ትገዛለህ፣ ካልተገዛህ ደግሞ ሌላ ህዝብ እናመጣለን የሚል አይነት ንግግር ይናገራሉ። በጣም ግን ትግሬ ነሽ ወይስ ኤርትራዊ? አንተ ምን አገባህ? እን ቤት እሷ ቤቷ ነው። ትግሬ የሚባል እኛ ቆሻሻ ሀበሻ ቤት ወይ ደ በእናትህ፣ ያ የፈለግኩትም ቢሆንም የተናገርኩትን ሰምቶ መሄድ ማንም ቢሆን ማንም የምናገረ ያለ ኤሬትሪያን እንደ ሀበሻ አይ ልሱ ነው። ኤሬትሪያን እንደ ሀበሻ ምንድነው? አሁን ችግር ቀጤ እልሱ ዝም ብለው ነው። ያ ስለዚህ እነዚህ ሰዎች ያው እንዳልከው ኢምፔሪያል ለመስራት ነው። ያው ሰርቷል ኢሳያስ ሰርቷል። ኢኮኖሚ አገሪቷን ኢኮኖሚ የሀገሪቷን የሆነ ኦርጋናይዜሽን የባንክም ይሁን የምንም ይሁን የመንግስት መዋቅር በሙሉ አፍርሶ አንደር ኮንትሮል አድርጎት በቃ የገንዘቡ ባዶ ትሻአት የሚባል ክሻ በሚባል ነው የወርቅ ሽያጥም ይሆን ምንም ይሆን እንደ አገር ሳይሆን እንደ የሆኑ ሮያል ፋሚሊ እንበላቸው ሰምቲንግ የተወሰኑ ሰዎች ነው ኢኮኖሚውን። ወርቅ የሚሸጥም ምንም የሚሸጥ ህዝቡ የሚያቅ የለው፣ ባንኩ የሚያቅ የለም፣ የሆነ ኦዲት የለም፣ ምንም ነገር የሚታወቅ ነገር የለም ማለት ነው። ያ ስለዚህ ዊች ሚንስ የሆነ ኢምፔሪያል ተሰርቷል እዛ። ህወሓትም ስማዊ የሆነ ዲሞክራሲ ዝም ብሎ ለመናገር ለመሳደብ ምናምን ትችል ይሆናል፣ ግን ሪል ኦዲት ወይ እንትን ግን የለም፣ ቁጥጥር ግን የለም። ስላልሆነም ነው የትግራይ ህዝብ ከዚህ ሁሉ ትግል በኋላ ያየነው ድህነትና ችግር ላይ ያለው ማለት ነው። ኢኮኖሚውን የተወሰኑ ሰዎች ብቻ ስለተቆጣጠሩት ማለት ነው። ስለዚህ አንዳንድ ነገር ማየት ያለብን ይሄ ዳዊት ባለሀብት የሚባል ሰውዬ የነሱ ፋሚሊ ነው ዱባይ ውስጥ ቀጥታ ኤርትራ ውስጥ ይመላለሳል። እኔ በደንብ በቅርብ የማውቀው ነገር ነው። ልጁ ራሱ ምናምን አስር ጊዜ ከዱባይ ኤርትራ ምናምን ይመላለሳሉ ያሉት ማለት ነው። እነዚህ የህወሀት የስብሀት ፋሚሊዎች ማለት ናቸው። ስለዚህ እኔ አሁን ከእናንተ ጋር የሚለየኝ ነገር ምንድን ነው መሰለ? አዎ እነዚህ የተወሰኑ ሰዎች የሆነ ኢምፓየር ሰርተው ህዝቡ ቢያልቅ ቢፈጅ ምን ቢል ምንም ደንታ ያላቸውም። እነሱ የሆነ ትልልቅ ካምፓኒዎች ሰርተው የዛ ባሪያ ሊያደርጉት የሚያስቡ ናቸው። ግን ሶስቱም የተለያየ ህልምን ያላቸው የፋሚሊ የፓወር ጥያቄ ይለያያል ማለት ነው። የአብይ ራሱ የቻለ የራሱ ህልምና የራሱ ኢምፓየር መስራት ነው የሚፈልገው። ኢሳያስም እንደዛ ነው። የትግራይ ሰዎችም እንደዛ ነው። እና እነዚህ ሰዎች አይተማመኑም፣ እርስ ለራሳቸውም ለማለት ነው። አሁን እርስ ለራሳቸው ራሱ የትግራይ ሰዎች ከአብይ ካሆነው ኢሳያስን ካጠፉት ኔክስት የሚጠፉት ደግሞ እነሱ፣ አብይ ደግሞ ኔክስት የሚያጠፋቸው እነሱን ስለሆነ እና አሁን የትግራይ ሰዎች ራሱ ማን ይሻለናል፣ ማን ነው የተሻለ ላይበላን የሚችለው የሚለው ነው ማለት ነው። ኢሳያስ አትሊስት የረጅም ጊዜ እንትን ስላለን ምንዲ ስላለን ኢሳያስ ይሻለናል ብለው ዲሳያስ ያደርጋሉ። ወይም ደግሞ አብይ ይሻለናል አትሊስት አብይ የውጊያ ኤክስፒሪየንስ ወይ ተዋጊ እንትንም ስለሌለው እሱን ኢሳያስን አጥፍተን አብይን እንበላለን ሊሉ ይችላሉ። ኢሳያስም ደሴም ከትግራይ ሆ እንደሱ አይነት ጨዋታ ነው የምናየው ያለነው። ከአብይ ጋር ሆነው የትግራዮችን አዳከማቸው። እንደገና ደግሞ ከትግራይ ጋር ሆነው እነዚህ ሰዎች በቃ ልክ እንደ አሳ የየራሳቸው ህልም ስላላቸው አንዱን በልቶ አንዱ እንዴት ብሎ ይቆጣጠረዋል የሚል ነው። ግን ይሄ ህልማቸው ለህዝብ የሚበጅ ስላልሆነ እኛ ኢስት አፍሪካ ላይ ያለነው ኢትዮጵያ፣ ኤርትራ ያለነው ህዝቦች ለእኛ የሚበጅ ህዝብ ፓወሩ ህዝብ የያዘ ለህዝብ መሰረት ያደረገ ለውጥ እንዲመጣ እኛም የምንፈራንበት እነዚህ ሰዎች እንዳልኳችሁ የትንሽ ህዝቦች ህልም ስለሆነ ህዝብ ላይ መሰረት ያላቸው ስላልሆኑ ቀላል ነው፣ ህዝብ ከነቃባቸው ብዬ ነው የማምነው ማለት ነው። ቴንኪ። ጥሩ ነው። በጣም ጥሩ ሀሳብ። ኤልሲ በጣም ገወዝ ነች። ክሪቲካል የሆነ ሀሳቦች ነው ያነሳሹ። በእርግጥ የተለየ ማረልንም ከኛ ጋር ያለሽ ሀሳብ እኛ የምንለው ነው። አንዱን ለአንዱ ስጠራቸው ሲሉ፣ በተለይ ቲፒልፎችን ኢሳያስ ማጥፋት አይፈልጉም። ምክንያቱም ኢሳያስ ከጠፋ በትግራይ በኩል በኤርትራ በኩል ዲሞክራሲያዊ የሆነ ስርዓት ከተመጣ ቲፒልፍም አንድ ቀን መቆየት እንደማይችል ስለሚያቅ ኢሳያስን ማጥፋት አይፈልግም። ኢሳያስም ቲፒልፍን ከጠፋ በትግራይ ሌላ ሀይል ከተፈጠረ ለራሱ በጣም አደጋ ስለሆነ ቲፒልፍን ማጥፋት አይፈልግም። ሰምቲንግ ያው ሶስተኛ ሰው የተጨመረውም እንደዛ ነው። ስለዚህ የተለያየ ህልም ይኖራቸዋል፣ በግላቸው ልዩነት ይኖራቸዋል። እሱን ችግር የለውም ግን እያልን ያለ ምንድን ነው፣ አንቺ ባስቀመጥሽው መለኪያዎች በሙሉ ልዩነት የላቸውም ነው። አንደኛ ህዝባዊነት የሚባል የላቸውም ዲሞክራሲ አራት ኪሎ ሌላ ሀይል ከመጣ የአማራ ወይ ደግሞ ሌሎቹ ሀይሎች ከመጡ ለቲፔሌፍም አደጋ መሆን ያውቃሉ፣ ለኤሲያስም አደጋ መሆን ያውቃሉ። ዘርፎር አንዱን አንዱ ልክ እንደ ፔንድለም ልክ እንደ ባላንስ አለ የሚዛኑ ጠብቆ እንዲሄድ እየተጠዋወቁ የሚሄዱ ያሉ ሀይሎች ናቸው። አሁን ጦርነት ቢጀመር በርጠኝነት ቲፔሌፍም ለሻቢያም ለማጥፋት ወይ ደግሞ ኢሳያስም ለቲፔሌፍ ለማጥፋት ወይ አብይ ከአንዱ ቸጉኖ አንዱን ለማጥፋት ሳይሆን ሶስቱም ባላንስ አድርገው ለነሱ አደጋ የሚሆነውን ሀይል ለማጥፋት ነው ውጊያም ከጀመሩት ነው እያልን ያለ ነው። ይሄ ማለት ምን ማለት ነው? ሶስቱም የራሳቸው ኢንተረስት አላቸው። ልክ ነሽ? የሶስቱም ኢንተረስታቸውን ለማስጠበቅ ግን በመቀሌ ሌላ ሀይል መፈጠር የለበትም። በአስመራ ሌላ ሀይል መፈጠር ያለበትም። በአዲስ አበባ ሌላ ሀይል መፈጠር የለበትም። ከተፈጠረ አደጋ ነው። አንድ አካባቢ ላይ ወይ አስመራ ላይ፣ ወይ መቀሌ ላይ፣ ወይ አዲስ አበባ ላይ ሌላ ሀይል ከተፈጠረ ከእነሱ ቁጥር ውጭ በርግጠኝነት ለሶስቱም ለአደጋ መሆኑ ስለሚታወቅ ነው። ምናልባት ምናልባት ከዚህ በፊት የነበረውን የመለስ ዜናዊ የነበረው ግሩፕ ታስታውስ ያለች፣ ለሶስቱም ስለማያስፈልግ በሶስቱም ትብብር ተጠርገዋል። ከዛ በኋላ ግን ኢሳያስም ለቲፔሌፍ ሲያነሳ አይታይም፣ ቲፔሌፍ ለኢሳያስ ሲያነሱ ወይ ደግሞ ሲሆነ ጅሉ አይታይም። አብይ አሕመድ ልክ እንደዛ ነው። ስለዚህ አሁን ያለው ነገር በጣም ግልጽና ግልጽ ነው። የተለየ አጀንዳ አንዱ ለአንዱ ለማጥፋት ያለው አጀንዳ የለም ነው። አሁን ይሄንን አጀንዳ ለህብረተሰው መስጠት አለባቸው። እንግዲህ ትናንትና ወያነ ወያነ እያለ ነበር ኢሳያስ፣ ዛሬ ወያነ ወያነ እያለ መቀጠል አይችልም፣ መቀየር አለበት። ምክንያቱም ወያነ ኮ ጠፋናት፣ ጌሞወር ኮ አልደረግናት እያለ የነበረውን ወያነ እያለ መቀጠል አይችልም። አሁን አብይ አሕመድ ማለት አለበት ማለት አብይ አሕመድ ማለት አለበት። ይሄ ታውቂያለሽ እንግዲህ ታክቲካሊ ሲያሰ ፎር ህብረተሰቡን ኮንቴይን የሚያደርግበት ነው። አብይ አሕመድ ሊወረን ኮ ነው አብይ አሕመድ አሰብ ሊወረን ነው የሚል አጀንዳ የኤርትራን ህዝብ ሆስቴጅ አድርጎ ለማስቀጠ ካልመስጠቀር እንዲህ ተደምራ ሲል ነበረ እኮ ራሱ አብይ አሕመድ ከፈለክ ምራን እያለው ነበረ ኮ አሰብ እንከፋለን ከኢሱ ጋር እያለ ነበረ ኮ ያኔ ማንም ሲናገር አልሰማንም። ስለዚህ አሁን ግን አጀንዳውን ከወያኔ ወያኔ ወያኔ የሚል የነበረውን ብልጽግና ብልጽግና አብይ አህመድ እያልክ ስልጣን ላይ መትከተል ኤርትራ ውስጥ ያለውን ተቃዋሚ ፖለቲከኞችን የታሰሩ ፍታ፣ ቅዋም አድርግ፣ ህገ መንግስት አድርግ የሚለው ነገር ሚዲያ፣ ነጻ ሚዲያ ልቀቅ የሚለው ነገር ጥያቄ እንደሚነሳበት ያውቃል። ያንን እንዳይመልስ ከወያኔ ወደ ብልጽግና ወደ አብይ አህመድ መምጣት አለበት ማለት አሁን ይህንን ነገር ይሄንን አብይም እንደዛ እየጠቀምበት ነው። አብይ አህመድም አሁን ከውትፔሌፍ ከሻቢያ ጋር ሆነው እኛን ሊወጉን እያሰቡ ነው እያለ ስልጣን ለማስቀጠር እየጠቀምበት ነው። አጀንዳው ማለት ፕሮፓጋንዳው። ፕራክቲካሊ ግን ካየን አዲስ አበባ ውስጥ ይውላል እኮ ኢትዮጵያ፣ ሰዎች የድብረት ሰዎች ከሻቢያ ጋር ናቸው ብነው እኛን ሊያጠፋሉ የሚላቸውን ሰዎች ከራሱ ከአብይ ጋር ነው የሚሉት አዲስ አበባ ላይ ማለት። ስለዚህ ምንድን ነው እያለ ያለው በአጠቃላይ ስናየው ተራ ፕሮፓጋንዳ ካለው መስጠ ሶስቱም አንዱን አንዱ ለማጥፋት ምንም አይነት ፕሮግራም የላቸውም ነው ያለ። ውጊያም ከተጀመረ መጨረሻ ላይ የሶስቱን ጠላት የሆነ ከተበላ በኋላ ወደ ድርድር መተላለል ተደራድረን ፈትነዋል የሚል ብለው በስልጠናቸው የማስቀጠል ስትራቴጂ ነው እንጂ ያላቸው። በመሰረቱ አንዱ ለአንዱ ለማጥፋት ምንም አይነት ፕሮግራም ስትራቴጂ የላቸውም ከሚል አንጻር ነው አንድ ናቸው እያለ ነው። ሌላ ነገር ካየሹ ባህሪያቸው በተለይ ባህሪያቸው ግዛክት ባህሪያቸው እና ኢብን ተግባራቸው ሁሉ ነገራቸው የሚያደርጉት ያለት ማለት ነው። ምንም አይነት የላቸውም። አብይ ተወገደ ማለት አማራ መጣ ማለት ነው። አሁን የትግራይ ፖለቲካ ወደ ትግራይ ዙር አብይን እየመራው ነው። ስለምናውቀው እኮ ነው። ቤተ መንግስት ያለው ሁሉም ኢንፎርሜሽን አለ። ባህሪያቸው ነው። ለምሳሌ የኦሮሞ አቅሙ ያቁታል። ሻቢያ እና ወያኔ ኦሮሞ ውስጥ ያለው ዲፍረንስ ያቁታል። የኔሽን የናሽናሊቲ ማለት የብሄርተኝነት ስሜት ኦሮሞ አሁን ነው ቅርብ ገና ናቸው፣ አላደጉም። ያለ እገዛ ሰርቫይቭ ማድረግ አይችሉም። በሰፈር ሊጫረሱ የሚችሉ ናቸው። እንደምታዩት በቴሌቪዥን ናፍ አይደለም ውስጥ ያለው የሃይማኖት ዲፍረንስ አለ ወለጋ ያለው ኃይል እኛ ያመጣነው ኦነግ ያመጣው እኛ ወለጋዎች የፈጠርነው የኦሮሞ ናሽናሊዝም በእኛ ደንብ በእኛ ትግል ለስልሳ ሰብ ዓመት ትናንትና ቱለማ መትባል ኢትዮጵያውነኝ እያልክ ከአህዳዊ ማለት ከነፍጦኞች ጋር ሆነ ስትወጋ እንዳልነበር ካሁን የኢትዮጵያ የኦሮሞ ናሽናሊስት ሆነ ጭራሽ ስልጣኑ በሙሉ ተቆጣጥረዋል፣ እያልኩ ከፍተኛ ጦርነት አላቸው። አንደኛም ይሁን ዳይቨርት ለማድረግ ነው። አብይ ተወገደ ማለት ማን እንደሚመጣ ልንገራችሁ፣ አማራ ይመጣል፣ ወይም ኢትዮጵያ ናሽናሊስት የሚባል ይመጣል። ቶ አማራ የኢትዮጵያ ናሽናሊስት የሚባል መጡ ማለት ለኢሳያስም ለቲፒልፍ አደጋ ናቸው። ለምን እንዳለ፣ የኢትዮጵያን የሰው አቅም ሞቢላይዝ በማድረግ ኢኮኖሚን፣ የኢትዮጵያ ኢኮኖሚን በመጠቀም የምዕራባውያንን ፖለቲካል ድጋፍ በመጠቀም ምዕራባውያን፣ እነሱ ነው ሳፖርት የሚያደርጓቸው። ስለሚወዷቸው ምናምን አይደለም፣ በዜግነት ስለሚያምኑ ነው፣ እንደ ሀገር በዜግነት በዜግነት ቤዝ ያደረገች ሀገር ሰርቫይቭ ታደረጋለች ብሎ ስለሚያስቡ የትኒ ፌደራሊዝም ሰፖርት ስለማያደርጉ ያደርጉ አሜሪካ ነው እነሱ ናቸው የሚደግፏቸው፣ በምንም አትጠራጠሩ። ስለዚህ ይሄ ወደ ሀይል መጣ ማለት አብይ ተወገደ ማለት ኔክስት ስቴፕ ምንድን ነው የሚያደርጉት ኢትዮጵያኒስቶቹ? ቲፒለፍ ነው አታክ የሚያደርጉ ቲፒለፍ አታክ ሆነ ማለት ኔክስት ስቴፕ ሻቢያ ነው። አትሊስት ኢትዮጵያ ኤርትራዊ የኤርትራ ተቃዋሚዎች እንደልባቸው ኢትዮጵያ ውስጥ ገብተው መታጠቅ ፖለቲካው ስራ መስራት እንዲሰሩ እንትን ይሰጣቸዋል። መ የሁኔታው ያመቻቻል። ለራሳቸው ሰርቫይቫሊቲ ነው። እነሱ አንዱን አንዱን የማያጠፉት አሁን ጦርነት ከፈጠሩ አንዱ አይጠፋም። የሚጠፋው ሌላ ማይታይ ጠላት ነው፣ የሰውስቱም ጠላት ባለፈው ቆጥሩ ነበር። ቲፒኤልኤፍ አልጠፋም፣ ሻዕቢያ አልጠፋም፣ ብርስግና አልጠፋም። የጠፉት እኮ የመለስ ቡድን ናቸው። የመለስ ቡድን የተለዩ ናቸው። እነሱ ጸረ ኢሳያስ ነበሩ። ፕላስ ደግሞ የራሳቸው ኢንትረስት አላቸው። የኦሮሞማ ናሽናሊዝም እንዲወጣ አይፈልጉም ነበር እነሱ ለእነሱ ቁጥጥር እንዲሆን ነበር። አሁን የቲፒኤልኤፍ በተለይ በስብሐት ነጋ የሚዘወረው ግልጽ ነው። ስብሐት ነጋ ለምን ከሌሎች ተለይቶ ያልተገደለው? ተያይዘዋል ተባለ እና ከተያያዘ በኋላ ስለምን አልተፈረደበትም? ምክንያቱም ከስብሐት ነጋ ቲፒኤልኤፍ ሲባል ስብሐት ነጋ ነው። ስል በማስረጃ ነው። ንወንጀሪ ነው። እነ ደብረጽዮን የደህንነት የኢትዮጵያ ደህንነት ኃላፊ የነበረው ኢሳያስ ወደ ጊዮርጊስ ወልደርፋኤል በሙሉ እነዚህ ጀነራሎች ወድን በይታይ ምናምን የምትሏቸው በሙሉ የስብሐት ፋሚሊ ናቸው በሙሉ ማለት አንድ ፋሚሊ ናቸው የዋዕሮ እንደው አዕሮም የሚባሉ ናቸው። ስለዚህ ሰብሀት አጠፋ ማለት ኢትፒኤልፍ ገደልካት ማለት ነው። ምክንያቱም ኢትፒኤልፍን የሚያሽከረኩሯት እነሱ ናቸው። ከደብረ ጤና ስብሀት ነጋ ቤተሰብ እንደሆኑ ብዙ ሰው አያውቅም። እኔ ከራሳቸው ሰው ነው ያገኙት፣ ከራሳቸው ሰው እያንዳንዱ። የስብሀት አባትና የደብረ ጤናት የሁለት ወንድማማቾች ልጆች ናቸው። ያ እና ዝም ብሎ አይደለም። ይህንን ስብሀት ነጋ ካልተመታ የትኛው ቲፔለፍ ነው ጠፋ የሚባል እያለው ነው። እነ ማለት ስብሀት ነጋና ሲመስፍን በጭራሽ አይገናኙም። ሲመስፍሩ ፓፔት የስብሀት ፓፔት ነው። ከዛ ወደ መለስ ቀየረ፣ በዚህ ተናደደ ስብሀት ነጋ አስወገደው። ፕላስ ደግሞ ከሪኮንሳይል ለማድረግ ከሻእቢያ ጋር ሪኮንሳይል ለማድረግ ስለሚፈልግ ኢሳያስ ማለት ስብሀት እነዚህ ከፍተኛ ተሰሚነት ስላላቸው ብዙ ወጣቶችና እና ብዙ የቲፔለፍ ሀይሎችን ከጎናቸው አሰልፈው እኔ የምሰራውን ፖለቲካ ያስተዋጉልኝ ይችላሉ ብለው ነው የበላው። እና ሶስት አራት ሰዎች ናቸው የተበሉት። ይሄ በቲፒኤልኤፍ እንደተበሉ የምታውቁት ኦፊሻል የቀብር ስነስርዓት አልተደረገላቸው የት እንደተቀበሩ አይታወ ኦፊሻል አልተደረገላቸው በስነስርዓት ወደ ትውልድ ቀያቸው ተወስደው እንዲቀበሩ አልተደረገም። ለምንድን ነው እንደዚህ ያልተደረገ? ምን ይመስላችኋል? ስለ እነዚህ ለምን ስብሐት ነጋንሱ ተያለ ይልቁንም እነዚህ የገደለን ኢሳያስን ብፃይ ጓዴ ለምንድን ነው የሚለው? ለምን ስብሐት ነጋ ከተያያዘን በኋላ ለምን አልተፈረደበት? ማስተር ማይንዱ የጁንታ ሲባል ነበር እና የጁንታ ማስተር ማይንዱ ይዘ እንዴት ታዲያ በነፃ ተለቀዋለ? ስብሐት በነፃ ከተለቀቀ በኋላ ግን ሌሎች ተገድሏል። እዚህ ለምሳሌ አንድ አለ የመለስ ቤተመንግስት ኃላፊ የነበረ አጋዚ ኮማንዶ ኃላፊ የነበረው ማን የሚባለው ገረመሬ እኮ ስብሀት ከሞተ ከአንድ ሳምንት በኋላ ሰማይና ምድር ናቸው። ተራሰው ተራ ሰው እኮ መጀመሪያ የኢሳያስ ሀይል ወይ ስብሀት ነጋን ይዞ ወደ አስመራ ነው እኮ የወሰዳቸው። እዛ ነው የወሰዳቸው። እዛ ወስዶ መራምሮ ምናምን ዝም ብሎ ህዝቡን ለማታለል ነው እንጂ ወደ ኢትዮጵያ ታሰሩ ምናምን ብለው ያሳዩን። እዛ ከርመው ነው በኋላ ላይ ነው ያሳዩን። ካያቸው እና እዛ የሆነ ተስማምተው ያ እንግዲህ መሰረታዊ ላይ እንስማማለን፣ እዚህ እዚህ ላይ ነው የምንገናኘው ምናምን ብለው ተስማምተው እንደወጡ ነው የስራት አረጋሽ ነጋ ምትባል ኢሳያስ ንጉስ ናት እኮ ፀሐፊ ናት እኮ ያ አብይ አሁን በውል ነው ገባ ከገደለው ደግሞ ችግር ውስጥ ይገባል ያውቃል ነው ባደራ የተሰጠ ንብረት ነው እና ኢሳያስ ሩኛ ብሎ የያዙ ሰዎች እኮ ተገ ተወሰደ በኋላ አይደለም ባይዘ ብዙ ሚስትር ባይዘ ወይ ኢዛና ተወሰደ በኋላ ሳይሆን ግንኙነቱ ጦርነት ሳይጀመር ዳዊት ገብረ እግዚአብሔር ነጋ አስመራ ድረስ ሂዶ የመንጆሪኖ ልጅ የሰባት ነጋ የወንድሙ ልጅ የመንጆሪኖ ወንድማ እንዴት ነው ለሰባት ወደ መቀሌ የመጣው ሪሌሽንሽፑ ከዛ በፊት ነው። ጌም ኦቨር ከተባሉ እንዴት ነው ጌም ኦቨር የተባሉ ቤተሰቦች ሂደው አስመራ ድረስ ቤተ መንግስት ድረስ ሂደው አስፈቅደው ዘፋኝ ይዘው መቀሌ ውስጥ የሚመጡ ለዛውም፣ አብይ ኢሳያስ ቴንኪዩ ክቡር አቶ ኢሳያስ እያለ የመንጆሪኖ ነው ወንድማ ነው እንግዲህ ጌም ኦቨር እየተባለ ያለች ደብረጽና መንጆሪ ነው ከሆኑ፣ ታዲያ የመንጆሪ ነው ወንድም እንዴት ሊቻል? የስብሐት ነጋ ወንድሙ ልጅ ሪሌሽንሽፉ ከጦርነቱ በፊት ይታያል። እንደ ኢሳያስ ያለ መንግስት አላየንም፣ በጣም እንትን ነው ጥሩ ብሎ ተናግሮ ነበር ያ ዳዊት። ኤግዛክትሊ ስለዚህ ስብሐት ነጋ አስመራ የሄደው በደንብ ሰርተነዋል። ተገድለዋል ጦሩ አሁን ያለን ኔክስት ስቴፕ እንደዚህ እንደዚህ እናደርግ ብለው ዲስከስ አድርገው ሊገናኙ ነው ይሄድ እንጂ ተጨማሪ ተጨማሪ ዳዊት ብቻ ሳይሆን አንደኛ መሐጀር አካባቢ ሁሉ ጊዜ እኛ ትንታኔ ከሰጠን በኋላ በኤርቲቪ እየመጣ ለማድበስበስ የሚሞክረው ኢሳያስ ደብረጽዮንን በእጁ ይዞ ጊዜ አካባቢ ነን። አዎ ደብረጽዮንን በእጁ ይዞ ሲመክረውም ይታያል ከጦሩ በፊት እንደገና ደግሞ ጌም ኦቨር ብላቸው እያለ አዲስ አበባ ሲመጣ ኢሳያስ ቀይ ምንጣፍ አንጥፎ የተቀበሉት ቪዲዮ አለን። ደብረጤና ዶክተር ዶክተር አርከባ ቆይ ናቸው አዲስ አበባ የተቀበሉት ማለት ነው። ለኢሳያስ ከጦርነት በፊት ነው። በደንብ አድርጎ ይታያል። ከጦር በፊት ማለት ነው። ትክክል ናቸው። ብዙ መረጃዎች አሉ። ለማደራደሪያ ሳይሆን እኛ የምንላቸው ክሊር ነው። በቪዲዮ የሚደገፍ በሰነድ የሚደገፍ የምታዩት ነገር ነው። ከጦርነት በፊትም ሪሌሽንሽፓቸው ስትሮንግ ነበረ። የስብሀት የወንድሙ ልጅ ሄዶ አስመራ ድረስ ሄለን መለስ እንግዲህ ከኢሳያስ ፍቃድ ውጭ ወደ ትግራይ ልትመጣ አትችልም። ኤልሳ ታወካየ ለምን አላማ ነው የመጣችው? እኛ እናውቋለን። የመለስ ቡድንን ሊያዋርድ ነው ጌ በስርዓት ተልኮ ነው። ሂድና ሄለን መለስ አምጣት እዚህ መቀሌ ስለ ኢሳያስ እንድትዘፍን አድርገን ፊት ለፊታቸው ዚህ መስፍና እንዳባይ ፀሐዬ እንዲያፍሩና እንዲዋረዱ እናደርጋቸዋለን ብሎ ነው ሰዋነጋ ስለ ኢሳያስ አድሓ ነበር ምናምን ብላ እንዲዘፍን ያደረጉ። እሱ ብቻ አላበቃም። ለሆነች ኢንተርቪው አለች ይዘ ወይ እኛ ስለ ያዝናት ብዙ ጊዜ ሰው ሀያጋር ዳዊት ኢንተርቪው አድርገ ነበር። ስለ ኢሳያስ ክቡራት ኢሳያስ ምንም የለም፣ የታጠቀ የለም፣ ምን የለም፣ ሰላም ነው ያለው። መኪና የመንግስት መኪና አይጠቀሙም ከስራ ከወጡ በኋላ ምናምን ይልና አደሴምታ ምን ይላል ይሄ የመለስ ቡድን የመለስ ራዕይ ምናምን የሚባል ነገር የለም ተጠያቂ ነው፣ ወንጀለኛ ነው ምናምን እያለ ይናገራል። እዛ ቪዲዮ ኢሳያስን ያሞግሳል በአንድ ሳይድ በአንድ ሳይት ደግሞ የመለስ ራእይ የምናምን ራእይ ኬት የመጣ ነው መለስ የሚባል ሰው በመሆኑ ትግራዋይ ነው ምናምን እያለ እዛ ያጣጥለዋል ማ ጋው ከዛ በኋላ እነዚህ የመለስ ቡድን የተባለ ተገደሉ የነስርዓት ቡድን ደግሞ ሳይገደሉ በነፃ ወጥቶ ምንም ሳይነኩ ጭራሽ ወጥተውም በፀሐይ ኢሳያስ ጓዴ ኢሳያስ ይላሉ። ይህ እኮ ክሊር እኮ ነው፣ ክሊር ነው። ይሄ ብቻም አደለም። ለምሳሌ ፕሮፌሰር መድኃኒ ተስፋ ሲሆን የሚባል ኤርትራ ሌጀንድ ተጋይ ነው፣ የጀበሀ የነበረው። ይህ ነው ስብሃት ነጋ እና ኢሳያስ ስትሮንግ ስትሮንግ ቦንድ ነው ያላቸው ብሏል። እሱ ብቻ አደለም። አስገደ ገብረስላሴ ኢትዮጵያ፣ የኢትዮጵያ ሌፍ ሌጀንድ መሪ ስብሃት ነጋ ከኢሳያስ ጋር ሳህል ውጊያ ስናደርግ ሁለቱም ሁሌ ሁለቱም ነበረ የሚገናኝ ማንም ሰው አይገናኝማል ከሻቢያም ከምናምን ከቲፒኤልኤፍ ስብሃት ከሻቢያ ኢሳያስ ሁለቱም ተገናኝተው ነበረ። ምን እንደተማማን እንኳን አናውቅም። ከዛ መምሪያ ወረደ ተብሎ